መጥፎ አመለካከት የለኝም። በጣም አሪፍ ነገር ነው። መሰብሰብ ነው የራስን ቤተሰብ የራስን ፋሚሊ እና ልጅ ሲመጣ ደግሞ ዘርህን ማብዛት ምናምን፣ እንደዛ ነገር ነው እና ትዳርን እኔ አልጠላው፣ ግን እፈራዋለሁ። መፍራት የለብሽ። መፍራት አለባት የለባት። ትዳር አይፈራም። ድፍረት ይጠይቃል። እና እንዳልኩሽ ግን ኖርማሊያ በሴት ልጅ እንኳን ብዙ ሰዎች የሚከብድ ነገር ያለ አይመስለኝም። አይቲንክ አረ ይከብዳል። ግን ደሞ ምንድነው ሴት ልጅ የሚከብዳት ምንድነው? ምርጫ ላይ ነው ያ፣ ትክክለኛውን ሰው መምረጥ ነው ለትዳር የሚሆነው እዛ ላይ ነው። ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ ንዱም ኤርትራዊን ቻናል ቤት ሰዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉኝ ቪዲዮውን ስጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡን እያልኩኝ፣ በነገራችሁ ላይ ይህን ሰሞን ስራዬም እቅዴም ሀሳቤም ድብልቅልቅል ነው ያለብኝ ማለት ነው ምክንያቱም እናቷ ቤት ሄደን በቃ ምንም አይመችም። ቪዲዮ ስልኬንም ለማየት ቪዲዮም ለማየት ማንገባ ገባው ማን ወጣ በቃ እስር ቤት በሉት ያለው በምንም አልተመቸኝም። ለስሙ ኢንተርኔት አለ ግን አልቻልኩም አልቻልኩም። ጋይስ እንግዲህ ምንም ማድረግ አልችልም። እነ ፍቅር መጥተው ነበረ እነ ወይ እንደው ቪዲዮን አየሁት ከዛ ኮሜንት መጻፌን እንጂ አላቅም ምን እንዳደረኩ ብቻ ቪዲዮን አይቼዋለሁ። ለማንኛውም ከቪዲዮ ላይ በቃ ማለት የሆነ የተሰሙኝ ስሜቶች ነው፣ ወደ እናንተ ይዤላችሁ የመጣሁት ማለት ነው። ከፊት ላይ እንዳያችሁ ትዳር ፍቅር እየ ስለ ትዳርና ስለ ፍቅር የተናገረችን ነገር አለ። አሌክሶም ለእሷ ይመጣሉ ያሰበውን ቃል ምክር ጣል አድርጎባታል ማለት ነው። እና እኔም ደግሞ ከእሷ ትንተርሺ የሆነ ነገር ማለት ፈልጋለሁ ማለት ነው። ብዙ ጊዜ የተጎዳ ሰው ፍቅርና ትዳር ሲባል ይፈራል። ይሄ ግልጽ ነው። ግልጽ ነው አይደለም? ፍቅር ይገና ማለት ያላገገመች ሰው በቅርብ ጊዜ ብዙ ነገሮች የተፈጠሩባት ሰው ቀርቶ ረጅም አመት ካሰባ በቃ እንዴት ልበላችሁ፣ አራት አመት አምስት አመት ከዛ በላይ ትዳራቸው ከፈረሰ በኋላ ሴቶች በተለይ ይቸገራሉ፣ እንደዚህ ትዳር ላይ ለመግባት፣ ፍቅረኛ ለመያዝ ምናምን። ያ ነው ትዝ የሚላቸው፣ የሆነ ነገር በተፈጠረ ቁጥር ምናምን የሚያስቡት በቃ መጥፎ መጥፎውን ነው። በህሊናቸው የሚመጣው እንደዚሁ እንደዚሁ፣ አሁን ድጋሜ እዛ ውስጥ ልገባ፣ እንደዚህ አይነት ስሜት ያድርብናል። ይሄ የሱ ብቻ ሳይሆን የብዙዎቻችን እንትን ነው። ሲቀጥል ደግሞ አሁን ባለችበት ደረጃ ትክክለኛ መልስ ነው የመለሰችው። ምክንያቱም በዚህ ወቅት በዚህ ሰዓት በዚህ ፍጥነት እንደዚህ አይነት ነገር ውስጥ ሲጀመር አትገባ። ማገገም ለሴት ልጅ ኮ ወንድ ልጅ ኮ ነው በነገራችን ላይ ሁሉ ነገር የሚቆያለው። ወንድ ልጅ ችግር የለበትም ዛሬ፣ አይደለም በጸብቅ ተለያይቶ ቀርቶ በሞት ራሱ ቢለያዩ ከ ስድስት ወር ከአምስት ወር በኋላ ከሞተች ወይ ደግሞ ለአርባ ደጋሽ ብሎ ያስገባት፣ ከዛ በኋላ በመንፈቋ ያገባል። ወንድ ልጅ እንደዚህ ነው፣ ችግር የለበት ከሆነ ሆኖ የሚል አስተሳሰብ ያለው ነው። ሴት ልጅ ግን ችግር ነው የምትለው፣ ህይወቷል። በቃ እሱን ተለይቼ እንዴት ህይወት፣ የተበላሽቶ ወይ ሞቶ ከሞተማ በቃ በቃ በቃ። በተለይ አንድ ልጅ ብለልጅ ካላት እነሱን ታሳድጋለች፣ አፈር ግጣ እንጂ በዋል ምናምን አይታሰብም። ለልጆቼ ነው የምትለው። እንጀራ አባት እንዴት ልጆቼን ያይብኛል፣ እንዴት በቃ ክፉ ነገር የሚመጣባት ክፉ ክፉ ለልጆቿ መጥፎ የሚያደርግባት አይነት አድርጋ ነው የምስለው። እና ሴት ልጅ በተጎዳችበት ህይወቷ ላይ እንደዚህ በሰፊው የመቀጠል እንትኗ በጣም አናሳ ነው እንደ ወንድ ፈጣን አይደለችም። ስለዚህ ፍቅርዬም መልሷ ትክክል ነበረ። እፈራለሁ ግን መጥፎ አይደለም። እውነቷን ለመሰብሰብ ነው። በቀታቃላችሁ ትዳር መሰብሰብ ነው። ፈጣሪ የሚፈቀደልን ከዝሙት እንድንርቅ ከመጥፎ አይናችን ከማየት እንዲቆጠብ ልባችን ከማሰብ እንዲቆጠብ ነው። ትዳር ሲኖራችሁ ከብዙ ነገር ትሰበሰባላችሁ፣ ከብዙ ነገር ይጠብቃቸዋል። በተለይ ለሴት ልጅ ትዳር አላት ሲባል በቃ ሊነካት ሊደፍራስ የሆነ በቃ በመጥፎ ነገር ሊተነኩሳት ያሰበ ሰው ሁሉ ይሸሻል ከእሷ ማለት ነው። ባለትዳር ሲባል መሰብሰብ ነው በቃ በአጭሩ ማለት ነው። ለሴትም ለወንድም ለተጠቀመበት ትዳርን የመሰለ ነገር የለም እውነት ለመናገር ማለት ነው እና አገላለጫ በጣም ነው የተመቸኝ። ለዛ ነው ነጥቧን ወደ እናንተ የመጣውበት ምክንያት ማለት ነው። አልፈራም ጥሩ ነገር ነው፣ መሰብሰብ ነው። ነገር ግን በዚህ ሰዓት አላስበውም። በቃ ትክክለኛ መልስ ነው። አሌክሱ ደግሞ እግዚአብሔር በፈቀደው ሰዓት ይሆናል አለ። በቃ ያው እሱም ትክክለኛ መልስ ነው የመለሰው ማለት ነው። የአሌክሱን ድምፅ የአሌክሱን ድምፅ እንዴት አያችሁት? ተመቻችሁ? ይቀጥል ይሄ ነገር ይቀጥል ብለን እንትፎዛችን እንቀጥል ወይስ ምንድነው? በነገራችን ላይ ፍቅሬ ዛሬ ቲክቶክ ላይ መታለች። ልጁ ኮፍያ አድርጓል። እንግዲህ በጥያቄ መሰረት አውልቆ ቪዲዮ ይሰሩልኝ አስባለሁኝ። እኛ ታውቃላችሁ፣ ካየን ከራስ ከራስ ፀጉር እስከ ግር ጥፍር ድረስ ነው እና ማየት አለብን። ፍቅሬ ኮፍያ ስላደረገ አልታየንም እና ኮፍያውን አውልቆ ስሩ ብዬ እንትን ብያታለሁ። ጽፌላታለሁ። አይተው ይስሩልን ይስሩልን። ሄዱና እዛ እንትን በሉ ቤተሰብ ጻፉ፣ በደንብ ማለት ድምፅ ያስፈልግበው ላይክ አድርጎ የኔን ቪዲዮ ማለት ነው። ከዛ የኔን ኮሜንት፣ ከዛ ቫይራል ሲወጣ መንደን ነገር ብሎ ኮፍ እያውልቆ የመጣስ ኛ ከፋንድሻችን ጋር ከፍቅርዬ ጋር የሚመጣ ሰው ከራስ ፀጉር እስከ ጥፍሩ እስከ እግር ጥፍሩ ነው አይተን የምናስተናግደው ብያለሁ። እኔ ከዚህ በፊትም አይታወቅም ምን አይነት ሰው እንደሚመጣ። ስለዚህ መገምገም ስለምንፈልግ ይገለጥልን፣ ይገለጥልን። ወይኔ አቋም፣ ወይኔ አለባበስ። ዛሬ ሄዱና፣ እኔ በነገራችን ላይ ሱሪ አድናቂም አደለም ሱሪ የሚለብስም እንትን አይለኝም፣ ግን በቃ ከብልጥጥ ይሄ ግልጥጥ ከሚለው አለባበስ በቃ የዛሬ አለባበሱ አዋው ነው። የትናንቱ ደግሞ ከውስጥ ያለው አልተመቸኝም። እውነቱን ስነግራችሁ እኔ እንግዲህ ግልጽ ነው የምናገረው። ማንም ሰው ቢሆን የሆነ ነገር ካየሁበት እናገራለሁ። ከኋላ አላማ ወይ ደግሞ ሆዴን እየበላኝ አላስቀምጥም። ስለዚህ እነዚህን አለባበሶች በጣም ያደነኳት አደለዚያ አለች። ብዙ ላይክ አለው። ፍቅርዬ አደራሽን፣ አለባበስሽ እንዳትቀይሪ፣ የምወድሽ በአለባበስሽ ነው የሚል ኮሜንት ጽፋላታለች። እኔ በጣም በአለባበስ የምወዳቸው ፍቅርዬ ሄዱ ሄሉ የሎብ ታጅሯ ማለት ነው። እሷ በአለባበስ የማይታሙ ጎበዝ ትበሮች እስካሁን ድረስ ማለት ነው። ስለዚህ ይሄ ማለት እነ ፅጌ ምናምን የሚለብሷቸው ልብሶች ናቸው። ፍቅር የካያቸው ለብሰው ራሱ እጇን አስሬ ይወደ ዘርዘር ስታረግም ስለዚህ ከመጨናነቅ አንጂን ትንሽም ስላልሆነ ስለአልሆነ ፏን ያርሹ እውነት ለመናገር ፏ ማለት ነው፣ ግን እሷ ቀየር ብላ ውትፍ በምትለው ቲሸርት በደብ በሶስት የምትገባ በጥቁር ካላሮቶን ዋው እና ደግሞ ፀጉሯንም እያልኩ ነበር፣ እኔ በቀደም ሌሎችም እያሉ ነበረ ከለሯን በጣም ነው ያመሳሰለው ቢጫ አድርጎታልና ከዛ ጋራ እንትን ላለ ማለት ቢቀየር እያሉ ኮሜንት ሲጽፉላት ነበረ ማለት ነው። እኔም ያው አስቴቱ ሰጥቻለሁ እንግዲህ ትቀይረዋለች። ብር ነው የወጣበት ትንሽ ሰሞኑ ዘነዘነት ትብላበት ይቀየራል ምና አባቱ። እሷ ደህና እንትኑ ደግሞ ሌላው ደግሞ ቪዲዮ ቪዲዮ በጣም ስትሉ ነበረ፣ መድረሱ አስተያየት ስትሰጧት ቪዲዮዋ ቪዲዮ የእሷ ለምንድነው የማይጠራው ማይጣራው? የካሜራማኑ ችግር ነው ምናምን ምናምን ትላላችሁ። ካሜራማን ችግር አይደለም የስልኳ ችግር ነው ሁሉም ሰው እና ያው የስልኳ ችግር ደግሞ ይስተካከላል። ሰራ ሰራ ሰራ አድርጋ በቆንጆ ስልክ እንደ በፊትዋ ትመጣለች። አሁን ያለውን ታውቃላችሁ፣ ብዙ ነገሮችን ሚስ አድርጋለች። እግዚአብሔር ይመስገን። ብቻ እና ያው መስራት ስላለባት እየሰራች ነው። ሁሉ ነገር የሚስተካከለው ታውቃላችሁ አይደለ? በአንዴ ሁሉ ነገር ሙሉ አይሆንም። ለምሳሌ አንድ ሰው ቤት ሲከራይ መጀመሪያ ትናንሽ ወንበሮች ካሉት ከዛ ነው ወደ ሶፋ፣ ከዛ ፍራሽ ካለ ወደ አልጋ፣ እንደዛ ነው የሚሄደውና ያው እሷም ስቴፕ ባይ ስቴፕ ላልፈረንጅ እና በደረጃ ቀስ እያለች ታሻሽላለችና፣ የካሜራማን ችግር አይደለም የሚነጣው የሆነ ፈዝዝ የሚለው ምናምን የስልኳ ችግር ነው ማለት ነው። ውድ ቤተሰቦች፣ ሰዎች ይስተካከላል በጊዜ ሂደት። እናንተ ብቻ ላይክ፣ ሼር እያደረጋችሁ በተለይ ዩቲዩብ እንዲያት ግላት አበረታታት ማለት ነው። ቤተሰቦች ከልብ አመሰግናለሁ፣ እስካሁን አብራችሁን ስለቆያችሁ። ምንም አልተመቸኝ ቪዲዮ፣ እንደው ሀሳቤን እንኳን መግለጽ አልቻልኩም። ያው የተሰማኝ እንግዲህ በጥቂቱ ገልጬ ላችኋለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።